እናትና አባትን አቃቅሯል፣ ወንድማማቾችን ዱላም አዟል፣ የልብ ወዳጆችን በነፍስ እንዲፈላለጉ አድርጓል። ከነበርንበት ከፍታና ልዕልና ለመውረዳችን እንደ አንድ እናት ልጆች ላለመተዛዘን ላለመተሳሰባችን፣ አንተ ትብስ አንተ ትብስ ከምንባባልበት አኩሪ ሴት በዋለበት ላለመዋላችን ግዙፍ ምክንያት ነው። እኔ ብቻ የተወሰነው ክፍል የምንዳ ሁሉ ባለቤት እኔ ነኛለን ሁሉንም ምንዳ ሁሉንም ድል የእኔ ነው እኔን ተከተሉ የሚል አስተሳሰብ በአንድ ጎን፣ ይህን አስተሳሰብ ደግሞ ለመቃወም ሌላ በኩል ፍዳው በሙሉ የደረሰው እኔ ላይ ብቻ ነው የሚል የዚህ አይነት ትስስር ያለው ኅብረተሰብ ውስጥ የታሪኩ ዥምበር የታሪክ ጠብ የታሪክ የባለቤትነት ጭቅጭቅ ነው። በሀሳብ በሐሳብ አልባ ፖለቲካ የመደመር መንግስት እንደሚል ወደ ጽንፈኝነት የሚያድገው ነጣጣይ ትርክት የፖለቲካ ገበያው መገበያ ገንዘብ ነው። እሱን ያልያዘ ገዥም ሻጭም አያገኝምና አብስሎ አሽሞን ሙኖ ገበያ ይዞት ይወጣል። ይዞ መውጣቱ ባልከፋ በሀብታችን ላይ ተኝተን በመቆርቆዛችን ላይ አቆየን። የእርስ በርስ መጠራጠርን መገፋፋትን አነገሰ። ስማችንን እንኳ ለመቀየር አንድ እርምጃ አላራምድን አለ እንጂ በነጠላ እኔ ውስጥ እኛ የለም። ከወዲያና ከወዲህ ቆሞ መጓተት ብቻ። ሰዎች በሰውነታቸው ብቻ እርስ በርስ የየራሳቸውን እውነት ተጋርተው የሀገራቸውን እውነታ ይዘው እንዲሄዱ እንዳሄዱ የተደረገበት ሁኔታ የገባ ነው እኮ። እነዚህ የሁለት የትርክት ጎራዎች የፈጠሩት ጣጣ ነው። ከሞኝ ደጃፍ እንዲሉ ሀብቶቻችን ኅብረታችንን ቢጠይቁም ጸጋዎቻችን መደመራችንን ቢፈልጉም ልንጠቀምባቸው ይቅርና የት እንዳሉም ለማወቅ ተቸግረናል። የእኛ መጓተት ለጠላቶቻችን እድል ሆኖ የሕልማችንን መንገድ ዘግቷል። ስንጥቃቶቻችን መልካም አጋጣሚ ሆነውላቸው ወደ ከፍታችን መወጣጫው ላይ እንቅፋት አስቀምጠዋል። ለዚሁ ነው ምንዳችን ዕዳ፣ በረከታችን እርግማን ሆኖ የዘለቀው። የተሟላውን እውነት አለማጤን ደግሞ ዋናው ምክንያት አሁን እንደ ደህየን እንቀጥል፣ ወይንስ ስንበልጽግ እንጥፋ፣ ወይንስ አጥፊውን አስተሳሰብ መርዘኛ አካሄድ እንንቀል ነው ጥያቄው። መልሱ ግልጽ ነው፤ ገዢውን የሚያሰባስበውን የወል መንገድ የጋራ የጠራ መስመር መርጦ ህብረ ብሔራዊነትን ማንበር፣ አንድነትን ማጽናት። ኢትዮጵያ ውስጥ ንዑሳን ትርክቶች አሉ፤ እሱ መኖሩ ነውር አይደለም። ከፋፋይ ትርክቶች አሉ፤ እሱ ባይኖር ጥሩ ነበር። ነጠላ ትርክቶች አሉ፤ እሱም መኖሩ ችግር የለው የሰው ባህሪ ነው። እንደ ሀገር በጀት የምንመድበው፣ እንደ ሀገር መዋቅር የምንሰጠው፣ እንደ ሀገር በትምህርት ስርዓት የምናካትተው፣ እንደ ሀገር በንግግሮቻችን ውስጥ የምናካትተው፣ እንደ ሀገር በሐውልቶቻችን፣ በሙዚየሞቻችን፣ በሌሎች ነገሮች የምናካትተው፣ እንደ ሀገር የሰው ኃይል የምንመድብበት፣ እንደ ሀገር ሚዲያዎቻችን የሚናገሩበት፣ ኪነጥባችን የሚናገረው ለየትኛው ሆነ ነው? ትልቁ ነገር ይህንን ባበረታን ቁጥርና ለዚህ ግንባታ እነዚህም ሁሉ አቅሞች በተጠቀምን ቁጥር ንኡሳን ትርክቶችም ነጠላ ትርክቶችም በአቅማቸው ብቻ መኖር ይጀምራሉ። አፍራሽ ትርክቶች ደግሞ ይጠፋሉ። እዚሁ ሁለተኛው የገዥ ትርክት ግንባታ መጠራጠር የሚጠፋው ሰላም የሚጸናው ጸጋችን ተገልጦ ጓዳችንን የሚሞላው መታወቂያ ኩስመናችንን የሚፍቀው ኢትዮጵያን በልኳና በክብሯ ልክ ገልጠን አንድም ብዙም ሆነን መሰባሰቢያችንን ሰንደቅ መገናኛችንን የሀገር ፍቅርና የማይነጥፍ ውለት አድርገን ከእኔ እኛ ወደ ማለት ከተሸጋገርን ብቻ ነው በኢትዮጵያ ማቀፍ ውስጥ